ዘበነ የናሐረግን እናት በመግደሉ ወንጀለኛ ስለተባለ ስሙን ቀይሮ እንደታከመና ሁሉም መረጃውን ስሙን እንደቀየረ በተለየ በተለይ በሌላ ስም እንዳደረገውና ከሀገርም እንደወጣ እየተናገሩ ነው። ምክንያቱም ፈላጊዎች ተብለው ፈልጉ ተብለው የተቀጠሩት ሰዎች ሲፈልጉት ዘበነ ከሀገር እንደወጣ ነው እየተናገረ ያለው። እናም ዶክተር ክሩቤልን ሲጠይቀው እዩውልህ፣ እኔ ጌዲዮን አለሙ ነው እያልከኝ ነው? ስሙን ሲለው ጌዲዮን አለሙ ነው ሳይሆን ስሙ ግን ሁለ ነገሩ በጌዲዮን አለሙ እንደተደረገ ነው የሚያሳየው ይለዋል። እናም ክሩቤል ግን ከሀገር ይወጣል ብዬ አላስብም፣ ምክንያቱም ዘበነን ብዙ ሰው ያውቀዋል፣ በንግዱ ዓለም ታዋቂ ነው። ስለዚህ ስሙ ሆነ እንጂ ዘበነ ከሀገር ወጣ ብዬ እኔ በፍጹም አላስብም ይለዋል። እንዴት? ምን እያልክ ነው? ሲል ዶክተርም ሲያፋጥጠው አዎ ልክ ነህ አንተ ቢሆንም፣ ግን ዘበነ ከሀገር አልወጣም ይሁልህ ይልና ፎቶውንም ሲያሳየው ዶክተር ምንም ማመን አልቻለም። ደውሎ ፖሊሶቹንም ሲጠይቅ ግራ ተጋባ። ወቸጉድ! ታዲያ ምን ይሻላል? ዘበነ በፍጹም አገር ውስጥ አለ። አሁንም ቢሆን ኤርፖርት ላይ ጥንቃቄ ሊደረግ ይገባል ሲል ክሩቤ ለዶክተር ያስጠነቅቀዋል። ዶክተርም ምንድን ነው እያለ ግራ ተጋብቶ እ ታዲያሽ ምን ማድረግ አለብኝ ይላል። በዛም መሀል ሀረግ የሱቁን የእነሱን የቢዝነሳቸውን ስራ እየሰራች አልጋዋ ላይ ላፍቶፓን ቁጭ አድርጋ እየሰራች ነው። ከዛም ሊዲያ ከኋላ መጠጧን ይዛ ትመጣለች። ሀረግ ግን አላየቻትም። ሀረግ በጣም እያሰበች ነበረ። ወደዛ ወደዚህ የተሽከረከረች፣ እናም በአጋጣሚ ሀሳቡ ስለመጣላት ብቻ የስ ብላ በደስታ ዘወር ስትል እሷ መጠጧን ብርጭቋን ከነ ጠርሙሱ ይዛ በር ላይ ቆማለች። አንቺ ግን ቆይ፣ ምንድን ነው ኮት የለሽም እንደምን ሆነሽ ነው ስትላት እዩልሽ እዩ እሬ እንደዚህ ነኝ። ድምፅ አልባ ማፍሰስ ማለት እንደዚህ ነው። ግን ቆዮንች ግን ምንድን ነው እንደዚህ ምስጥ ያደረገች ስትላት፣ አይ አንዳንድ ነገሮች እየሰራው ነበረ፣ ና መመሰጥ ስላለብኝ ነው። እኔ ደግሞ ሺ አንዳንድ ነገር ብረዳሽ ደስ ይለኛል። በምንድ ምትረጅኝ ሊዲያ ስትላት፣ በመጠጥ ይውልሽ ብቻዬን መጠጣቱ ደበረኝና ነው ወዳ አንቺ የመጣሁት። መቼም እንጠጣ ልትኛ አይደለም ስትላት፣ አዎ እንድንጠጣ ነው ትልና፣ ብርጭቆ ለሀረግ ቁጭ ታረግላታለች። እናም ጠጭ፣ አብረን ነው መጠጣት ያለብን ስትላት፣ ሀረግን የመጠጣት ፍላጎት እንደሌላት ትነግራታለች። ይውልሽ ጠጭ ባልልሽም፣ ግን ፈታ ማለት አለብን ትላታለች። እኔ የመጠጣ ሱስ የለብኝም ሊዲያ እንዲኖርብኝም አልፈልግም። ለምን አንግባባም እኮ ታዲያ፣ ካልጠጣች ስትላት መግባባትም አይጠበቅብንም ስለዚህ እኔ መጠጣት አልፈልግም ትላታለች። ያንን መጠጥ ሊዲያም ለሀረግ የቀዳችሁን መጠጥ በቁሟ ተጠጣውና ንግግርሽ እንዴት እንደሚያስጠላ ትላታለች። እዩልሽ ትላታለች። እናም ክሩቤል ለዶክተር የእሱን እኔ እዩልህ እኔም እንደዚህ ወንጀለኛ ነበርኩኝ። ገብቶሃል። ስለዚህ ዘበነም እንደዚህ ነው የሚያመልጠው። ምክንያቱም እኔ እንደዚህ ወንጀለኛ ነበርኩ። ማንም አያውቀኝም እኔ እንደሆንኩኝ ዘበነም እንደዚህ ነው እዩልህ። ወንጀለኛ ወንጀለኛውን የሚያውቀው ወንጀሉ ላይ የነበረበት ሰው ነው። ገባህ? ስለዚህ አሁን ግን ቤት መመለስህ ራሱ ትልቅ ነገር ነው ሲለው፣ ዶክተር አዎ ነው ግን፣ ቢሆንም የእህቴን ገንዘብ ስላጠፋ ሁኝ ነው እንደዚህ ወንጀለኛ ሁኝ ከቤተሰቦቼ ጋር ርቄ ከእናቴና ከእህቴ ጋር ርቄ የምኖረው ይለዋል። እናም ከሀገር መውጣት ፈልጌ ነበረ። እዩልህ፣ የእህቴን ገንዘብ እንዳጠፋው ከሀገር የመውጣት ፍላጎት ስለነበረኝ ልወጣ ስል ሀረግ ደውላ ከሀገር ልገባ ነው ከሁለት ቀን በኋላ አለችኝ። እናም ግራ ገባኝ እኔም ፕሮሰሱ አለቀልኝ እና ረከ መግባቷ ከአንድ ቀን በፊት እኔም ሄድኩኝ። መዳረሻዬን ሳውዲ አረቢያ አድርጌ በጅቡቲ አድርጌ በመርከብ ነበር ሄድኩት። እናም ብዙ ነገሮችን አሳልፌያለሁ። በረሃ ላይ ሁኜ ብዙ ህመሞችን፣ ብዙ ነገሮችን ግን እልህ አስክሬኖችን ካሸዋ እያለበስን ከማለፍ ውጭ ሌላ ምንም ያደረግነው ነገር የለም። እናም ብዙ ነገሮችን አሳልፌያለሁ። እኔ ዶክተር ብዙ ከምነግርህ በላይ ዛሬ እንደዚህ ግደሉኝ ሁሉ ብዬ ለምኛቸው ነበረ፣ ግን እነሱ በፍፁም እኔን አልገደሉኝም። ገና ቤተሰብ ያላቸው ገና ቤተሰቦቻቸው ጋር ተደውሎ ገንዘብ ተልኮላቸው እሱን ከፍለው ተለቀቁ። እኛ ግን ምንም አማራጭ የለንም፣ ምንም ነገር ስለሌለን ስለዚህ እና አሁን ታዲያ ምንድን ነው የምትለኝ ሲለው፣ በመከተማ ሽብር መፍጠር በቃ ምሽግ መስበር ይሄ ነበረ። አጠር ሰርግ ቦምብ አምጥተን አብረን ጤት ማብረጅ ማለት ነው። እናግታለን፣ እንገላለን። እጅግ በጣም ከባድ ነው። ምቆይ ግን ምርጫ አልነበራችሁም እንዴ? ሲለው ዶክተር ምርጫ ነበረን። አንድም መግደል አለያም አለመግደል። ካልገደልክ ደግሞ ምንም ነገር የምታገኘው ነገር የለም። ከገደልክ ደግሞ የምታገኘው እንድትኖር የሚያደርግ ነገር አለ። ይሄ ነበር ምርጫው ይለዋል። ዶክተርም ግራ ተጋባና ካልገደልን ደግሞ ወይ ይገድሉናል፣ ወይ ይሰቅሉናል። መስቀልም መገደልም ልዩነት የለውም ሁለቱም የህይወት ማለፍ ነው ይለዋል። ከዛም ሊዲያ አሁንም ያመጣችውን መጠጥ ጨርሳ ለመጠጣት ስትገለብጥ፣ አሁን ብርጭቆ ላይ ስትቀዳ ሀረግ ተነሳችና በቃ ሊዲያ፣ በቃ በቃ በቃ ይበቃሻል ከዚህ በላይ መጥጣት የለብሽም ብላ ትቀበላትና እና ካልጋዋ ላይ ታስቀምጣታለች ቁጭ እንዳለች ትተኛለች ሀረግም በይሽ ተኝ ትልና ትራሱን ሁሉም ነገር አመቻችታ ታስተኛታለች ቆይ ግን ልትገንዥኝ ነው ስትላት በፍጹም ትላትና ታስተኛትና እቃዎቿን ምናምን ካልጋ ላይ አንስታ ሀረግም ዘወር ትላለች እንዶ ግን ቆይ፣ እንዶ ከዛ ሁሉ አልፈህ እንዴት ልትመጣ ቻልክ? ሲለው አንድ አለቃችን፣ የአለቃችን ተከታይ እኔ ሁነን የአንድ አማፃኝ ቤተሰቦችን ለመግደል ወደ ከተማ ተልከን ነበረ። እናም በዛ አጋጣሚ ነበር ደስ የሚል ነገር ያገኘ ነው። እሱን ጨምሮ ሶስት ሰዎችን እንደተኮስን ከአምስት እስከ ስድስት አመት የሚሆን ልጅ ተነስቶ መጣና ከእናቱ አስክሬን ላይ ተደፍቶ ሲያለቅስ በጣም የሚያሳዝነው ዋናው አለቃችን ህፃኑንም ከእናቱ አስክሬን ላይ እንዳለ ተኩሱና ግደል ሲለኝ እኔ አልቻልኩም በፍጹም እናም ልጁን ሊመቱት ሲያቀባብሉ ይህንን ልጅ ከመታችሁት እኔም እመታችኋለሁ ብዬ ከስራ ባልደረባዬ ላይ ሳቀባብልበት በምንም ባላሰብኩት ልቆጣጠረው በማልችለው ፍጥነት አላፊያችን ህፃኑን መታው። ከዛም ምን ማድረግ እችላለሁ? እንዴት እንደተኮስኩ እንኳን አላቅም። የስራ ባልደረባዬን ሁለቱንም መታኋቸው። ግን ምን ያደርጋል፣ ልጁ አልተረፈም። ህፃኑን ማትረፍ አልቻልኩኝም። ስለዚህ ረፍዶ ስለነበረ እኔም እናቴን እንዴት ነው ማግኘት የምችለው በሚለው በዛ ውስጥ ነበረ፣ እናቴ ለማግኘት የጓጓሁት እናም ግዴታ ወደ እናቴ መምጣት ስለነበረብኝ ወደ እናቴ የመጣው ይለዋል። እጅግ ደስ ብሎት ዶክተር መቤት ከመጣ በኋላ ሀረጋ ሲገባ